ዩኤንኤፍፒኤ ጋር በመተባበር ፋናሰላ ኤፍኤም ዘጠና ነጥብ ዜሮ ዘወትር ሁድ ከ11 ሰዓት ተኩል እስከ 12 ሰዓት ይህንን ዝግጅት ያቀርባል። ያላለቀ ጉዞ ያላለቀ ጉዞ ዳኛ ነበረ በዛ መኪና ውስጥ እቺ ልጅ ጥቃት ደርሶበታል። አቁም ይለዋል፣ መኪናውን ማለት ነው። አስቆመ፣ ልጅቷ መጣች፣ ገባች፣ ፖሊስ ደረሰች ማለት ነው። ቤተሰብን ተደግፎ ነው ሴት ልጅ ላይ ጥቃት እየደረሰበት ያለው። አሁንም የሚቀርቡ ክሶች ባይበዙም አሉ። በተለይ ግርዛት ላይ ግርዛት ላይ፣ ያለ እድሜ ጋብቻ ጋር ተያይዞ በብዙ ሁኔታ ቀንሷል። ምክንያቱም አሁን በትምህርት ቤትም በተለያዩ ቦታ ትምህርት በሰፊው እየተሰጠ ስለሆነ ትልቅ ሀገረቶችም የተረዱ ይመስለኛል። እዚህ ካወቀች ከጓደኞቿ ጋር ልታወራ ትችላለች። በዚያ ላይ እዚህ ከተማ ሴት ልጅ ማስገረዝ እንደቆመ ነው የሚታወቀው። ባለፈው እኮ አንቺው ነሽ ሁሉም ሴት ልጁን ደብቆ ያስገርዛል ያልሽኝ። ስለዚህ እኛም ደብቀን ነው ማድረግ ያለብን። እዚህ ከተማ ውስጥ ከሆነ ወሬ ይሰማል። ልጁን ደብቆ ያስገረዘ ሁሉ ሊጠቁምብን ይችላል። ጎጂ ልማዳዊ ድርጊቶችን በተለይም ደግሞ በሴቶች መብቶች ላይ ጥሰትን የሚያደርሱ ጉዳቶችን ለመከላከል ማህበረሰብ ከፖሊስና ከሌሎች ሕግ አካላት ጋር አብሮ መስራት አለበት። በዛሬው ዝግጅታችን ማህበረሰቡ በፊት በፊት ወደ ሕግ የማይወስዳቸውን የሴቶች መብቶች ጥሰቶችን ወደ ሕግ ማምጣት መጀመሩ ጎጂ ልማዳዊ ድርጊቶች ላይ የነበረውን አመለካከት መለወጡን ያመላክታል። ካሉን ከዳውሮ ኢሳራ ፍርድ ቤት ፕሬዝደንት ጋር ያደረግነውን ውይይትና የፍትህ ሂደቱ ደግሞ በሚገባ እንዲከናወን የማህበረሰብ ትብብር አስፈላጊ መሆኑን ከማረቆ ወረዳ ፖሊስ ጋር ያደረግነውን ውይይት ይዘንላችሁ ቀርበናል። መልካም ሰው ሰለሞን እስከ ፕሮግራሙ ፍጻሜ ድረስ አብሬያችሁ ቆያለሁ። እናንተም ይሄንን ዝግጅት እንድታደምጡ በታላቅ አክብሮት እጋብዛችኋለሁ። ወደ ዋናው ዝግጅታችን ከማለፋችን በፊት ግን አንድ ሙዚቃ ልጋብዛችኋል። ስሜ የአቶ ጉዴዳ ተረፈ ይባላለሁ። የኢሳራ ወረዳ ፍርድ ቤት ፕሬዝዳንት ነኝ። በዚህ በሴት ልጅ ግርዛትና ያለ እድሜ ጋብቻን በተመለከተ እዚህ ፕሮግራም በተደጋጋሚ ብዙ ስልጠና ወስደናል። በእርግጥ ከዚህ በፊት የሴት ልጅ ግርዛት በተለይ ሴት ልጅ ግርዛት በወረዳችን ደረጃ እጅግ በጣም በከፋ ደረጃ ደርሶ ነበረ። ከዛ አንጻር አሁን በሚደረጉ ስልጠናዎች በተደጋጋሚ ለማህበረሰቡም እንደ ፍርድ ቤት በሚመጡ ባለጉዳዮችም በግቢያችን ጭምር ስልጠና እየሰጠን ያሰለጠነው መሰረት አስቀድመን ያው ስልጠና መስጠትና ማስተማሩ ተገቢ ስለሆነ እጅግ በጣም ጥሩ ስራ ሰርተናል። ከዛ በመቀጠል ይህንን ባለድርሻ አካላት ጋርም በመሆን ልዩ ትኩረት ሰጥተን ከታች ከወረዳ እስከ ቀበሌ ባሉ ድረስ በተለይ አቃቤ ሕግ ደረጃ ያሉት ልዩ ትኩረት በመስጠት ወርዶ ህብረተሰቡን ከማስተማር አንጻር አሁን ትልቅ ለውጥ መጥቷል። ከዛ ወደ ፍርድ ቤት በኩል ስናየው በፍርድ ቤት አልፎ አልፎ ክሶች ይመጣሉ። ክሶች ሲመጡ ብዙ ጊዜ ከዚህ በፊት ከነበረው በልዩ ሁኔታ የሚመጡትን ክሶችን አጭር ጊዜና ማስረጃዎቹን ሳይበታተኑ አከራክረን አጭር ጊዜ ውስጥ ውሳኔ የምንሰጥበት አሰራር ይዘን በዚህ ሳበቃ እንኳን ቀን ጭምር ለይተን ለብቻው ልዩ ችሎት ሰይመን ይህን ጉዳይ በትኩረት አይተን በአጭር ጊዜ ውሳኔ የምንሰጥበት ሁኔታ አለ። አሁንም ው የሚቀርቡ ክሶች ባይበዙም አሉ። በተለይ ግርዛት ላይ፣ ያለ እድሜ ጋብቻ ጋር ተያይዞ ይሄ አሁን በአሁኑ ደረጃ በብዙ ሁኔታ ቀንሷል። ምክንያቱም አሁን በትምህርት ቤትም በተለያዩ ቦታ ው ትምህርት በሰፊው እየተሰጠ ስለሆነ ሴት ልጃገረቶችም እየተረዱ ይመስለኛል። ስለዚህ ተምሮ አስራ ሁለተኛ ክፍል ጨርሶ ከዛ ከፍ ብሎ ነው ጋብቻ እየፈጸሙ ያሉት። ስለዚህ በየቀበሌው አሁን ስናየው የሚቀርቡት ወንጀሎች ወይም መዝገቦቹ ትንሽ ናቸው። አሁንም ስራ የሚፈልገው ነገር ቢኖር ው በግርዛት ላይ ስራ ቀጣይነት ያለው ስራ መስራትን ይጠይቃል የሚል አስተያየት አለኝ። እንደ ምን ያህል ይቀጣል? አንድ ግለሰብ የግርዛት ሁኔታ ያደረገ ቤተሰብም ይቀጣል ወይ? እንዴት ነው አሰራሩ? ግርዛትን በተመለከተ የወንጀል መዝገብ ሲቀርብ ግርዛት ራሱ ወንጀል እንደሆነ በወንጀል ሕጉ ላይ ተቀምጦ ነው ያለው። ያ ወንጀል ደግሞ እስከ ተቀመጠ ድረስ ለወንጀሉ ለፈጽመው አካል አስተማሪ የሆነ ቅጣትም እዛው ተወስኖ ነው ያለው። ስለዚህ በዛ መሰረት ቀደም ሲል አብዛኛው ሕብረተሰባችን ከግንዛቤ ጥረት ነው በሚል በገንዘብ ስንቀጣት ነበረ። ግን ቅርብ ቅርብ ጊዜ በገንዘብ መቅጣቱ ብዙም አስተማሪ አይደለም ተደጋግሞ በተለይ ገራዦች የሚባሉ አሉ በቀበሌያችን ውስጥ ገራዦቹ በተደጋጋሚ በገንዘብ ቢቀጡም ሊማሩን አልቻሉም በሚል እነሱ በሚቀርቡበት ጊዜ አሁን አሁን ወደ እስራት ቀይረን እስከ እስራት እስከ አንድ ዓመት ድረስ ከዛ አላለፈንም፣ እስከ አንድ ዓመት ድረስ የተቀጡበት ሁኔታ አለ። ግርዛት ሲፈጽም ደግሞ በቡድን መልክ ነው ው በአካባቢ በተለምዶ የጎረቤት ምናምን ተሰባስቦ አሁን አሁን ደግሞ ወደ ሰዋራ ቦታ ሁሉ ተጠቅመው ስለሚፈጽሙ አራት አምስት ሆነው ሲቀርቡ በተለይ ዋናዎቹን በእስራት ቀጥተን ሌሎቹን ደግሞ በገንዘብ ቀጥተን ሌሎቹን የቀሩትን ደግሞ አስጠንቅቀን የምንለቅበት ሁኔታዎች አሉ። ቀንሷል፣ በጣም ብናኛል። የአለእድሜ ጋብቻ ግን ፈጽሞ የተገኘ ወይም ጠለፋን የፈጸመ ሰው የሚቀጣበት አግባብ አለ። እየቀጣችሁስ ነው? ጠለፋ ያው ከአስገድዶ ጋር የተያያዘ ነው። ጠለፋና አስገድዶ ምናልባት እንግዲህ በዓመት ቢያንስ ሶስት አራት አይጠፉም። በዓመት ማለት ነው እንደ ወረዳችን ሶስት አራት አይጠፉም። የእነሱ ቅጣታቸውም ከፍ ያለ ነው። ስለዚህ በዛ መነሻ ምንም ጊዜ ሳይሰጥ ነው የምንወስናቸው። ይሄን ግንዛቤ ሁሉም ዳኞች ተረድቶ ነው ያሉት። ስለዚህ አስገድዶ ላይ ምንም የዋስትና መብትም ብዙ የሚሰጥበት ሁኔታ የለም በአጭር ጊዜ ውስጥ ትክክለኛ ነው። ወንጀሉ ፈጽሞ ላልፈጸመ ነው። በተገቢ ሁኔታ ተጣርቶ ሲቀርብ ያው መፈጸሙ እርግጠኛ ሲሆን ቀቢ ሕግ በማስረጃ ሲያስረዳ እንቀጣችኋለን። ስለዚህ ከቅጣት ከእስራት ውጭ ሌላ አስገድዶና ጠለፋ በገንዘብም የሚቀጡበት ሁኔታ እስካሁን አልነበረም። በዳኝነት ስራ ወደ ግል ህይወት ስመጣ ምናልባት ምን ያህል አመት ሰራ? ያው እኔ በዳኝነት ሁለት ሺ ሰባት ጀምሮ ነው ዘጠኝና የሆንኩት ወደ ዘጠኝ ነኝ አመት ይ ያለሁ አስር አመት ሆነ አሁን አስራ ሰባት ስለሆነ ደስ ይላል። በዚህ ጊዜ ውስጥ እንደው እየቀነሰ ሄደ ትላለህ እንደነዚህ አይነት ያጉል ባህል ወይም ደግሞ የጎጂ ባህሎች ልምምድ እየቀነሰ ሄደዋል ብለ ታስባለህ ወይስ በፊት ወደ ህግ ስለማይመጡ ነው፣ አሁን እየተደመጡ ያሉት እንደ አንተ እንዴት ነው የምትረዳ ይነ እውነቱን ብነጋገር አሁን እጅግ በጣም ቀንሶ እየቀነሰ ነው ይሄደው ለምን ያልተገረዙ ልጃገረዶችን ከሚመለከታቸው አካል ጋር እኔም የዛ ቡድን አባል በመሆነ በተለያዩ ቀበሌያት ሄደን ለይተን አይተናል። ለምሳሌነት መጥቀት እንችላለን። አምና በነዳ ቀበሌ እንደዛው ከሀያ ምናምን ልጃገረዶች ያልተገረዙትን ለይትን በባለሙያ እንኳን አረጋግጠን በጤና ባለሙያ ያረጋገጥንበት ሁኔታ አለ። እንደዚህ በተለያዩ ቀበሌዎች እዚህ በቅርቡ እዚህ ጉዛ የሚባል ቀበሌ አለ። እንደዛ አይነት ቦታዎች ላይ ያሉ ልጃገረዶችን እናታቸው ራሱ ተረድቶ በእንክብካቤ ይዞ እየጠበቁ ለአስረጅነት ያሉት ብዙ ስላሉ ከዛ አንጣር ነው ቀንሷል የሚባለው ቶንኮሳዎች ሲኖሩ ትንኮሳዎች የሚቋቋሙበት ስነ ልቦና ትምህርት በቅርበት እየተሰጣቸው ስለምን አስገረሽ ብለው ማህበረሰቡ ተነሰቡ ላይ ያልተቀረፈ ትንኮሳዎች አልፎ አልፎ ይከሰታሉ። በተለይ ትምህርት ቤቶች አንቺ እንደዚህ ነሽ አንቺ እንደዚህ ነሽ የሚባሉ ነገሮች ስላሉ በዛ ደረጃ ላይ እነሱን ለይቶ እየሰሩ ባሉበት ሰዓት ላይ አሁን በጥሩ ደረጃ ቀንሷል የሚል ሀሳብ ያለኝ ያለ እድሜ ጋብቻ። ያለ እድሜ ጋብቻ በዛው ልክ ነው አዎ ቅድምም ብዬ ያለው ያለ እድሜ ጋብቻ አሁን አሁን በጣም ደስ የሚል ሴቶች እንደም ከወንድ ወጣቶች የተረዱ ይመስለኛል። በቃ የተረዱ ይመስልናል። አሁን ሴቶች አሁን ባለው ደረጃ አብዛኛው ሴት ልጅ ልጃገረዶች በትምህርት ደረጃ ላይ ናቸው። ጥያቄ ሲቀርብ ራሱ ከወላጆች ጋር ሀሳብ የምለዋወጥ እኔ ለጋብቻ አልደረስኩትም ትምህርት ይማራሉ የማለት ሁኔታዎች አሉ። እንደውም እኔ ብልኔ የሚመስለኝ አሁን የተሻለ ደረጃ ላይ ያሉ ሴት ልጃገረዶች ናቸው ወንዶች ው ወንድ ወጣቶች አንዳንድ ጊዜ ው ዝም ብሎ እንትን በጉልበት እንትን የማለት ሁኔታ ስለሚታይ ለእነሱም ቀጣይ ልዩ ትምህርት ያስፈልጋቸዋል እንጂ ሴት ልጃገረዶች አሁን በጥሩ ደረጃ ላይ ናቸው። ይሄ ነው አሁን ለውጤቱ መሰረት የሆነው ለማለት ነው። ይሄ አሁን ጥሩ ስራ እየተሰራ ነው። እንግዲህ እናንተም በጋራ እየሰራችሁ ነው፣ እያስተማራችሁ ነው። የፍትህ አካላትም ጤናም፣ ሚዲያም አብሮ እየሰራ ስለሆነ ብዙ ለውጥ አለ። ከዚህ የበለጠ ደግሞ ውጤት ለማምጣት እንደው ምን ቢደረግ የበለጠ የተለወጠ አይነት አመለካከት ይኖራል ብለህ ታስባለህ? ጥሩ ነው። የበለጠ ውጤት ለማምጣት ይሄ ፕሮግራም ይሄ ድጋፍ የሚደረጉት በወረዳችን በሴቶች አሉ በአቃቤ ሕግ ደረጃ ጽሕፈት ቤት በኩል አለ። ስለዚህ ይሄ ታች ከቀበሌ ማህበረሰብ ጋር የሚያደርጉት ውይይትና ግንዛቤ የመፍጠር ትምህርት ምንም ክፍተት ሳይሰጥ መቀጠል አለበት። ክፍተት ሲሰጥ፣ እንደገና ሳይሰጥ ሲቋረጥ፣ እንደገና እንትን የመገረሸት ሁኔታ ስለሚፈጠር ተከታታይነት ይኖር ለቀጣይ በቃ በተያዘው ልክ መጨረሻ ሁሉም ህብረተሰብ ይህንን ጉዳይ የኔ ነው ብሎ ተቀብሎ ውጤቱን በጋራ የሚያይበት ደረጃ እስከምንደርስ ድረስ መስራት አለብን። የሚመለከታቸው አሁን ከይና የተሻለ ከህብረተሰብ ጋር የሚገናኙ በተለይ አንደኛ ሴቶች፣ ህጻናት ጽሕፈት ቤት ቀበጊ ጽህፈት ቤት ጤና ጽፈት ቤት እነዚህ እነዚህ ፖሊስ ጽፈት ቤት እነዚህ ከኛ በተሻለ ሁኔታ ተንቀስቅሶ ከማህበረሰቡ ጋር ስለሙሉ በቂ ግንዛቤ ቢሰጣቸው አጭር ጊዜ ጥሩ ውጤት እናያለን። የለም ወይ ለማለት አለ አለ አካሉን ቀይሮ ነው ያለው። ምክንያቱም አንድ የሽሪንቶ አንድ ልጅ አርጎ ሊላልቲ እንግድነት ሄዳለች ተብላ ነው የምትገረዘው። ይሄንን ምንድን ነው ማድረግ ያለብን? ህብረተሰቡን ማስተማር አለብን። የህብረተሰቡን ክፍል መቀየር አለብን። ፖሊስ ሲሄድ የለም፣ ገራዥም የለም፣ አስገራዥም የለም፣ ቤተሰብም የለም። በባዶ ኦና ቤት እነዚህ ልጆችን ታመጣለ። አምጥተን አሳክመን ተመልሰን የሚረከበን ቤተሰብ ራሱ አይኖርም። ይሸሻሉ ከአካባቢው እንደገና ሌላ የሩቅ ዘመድ እንኳን ለምነን እነዚህ ልጆችን እንደገና ቤት አስገብተን ነው የምንመለሰው። እነዚያ ሰዎች ለተወሰነ ጊዜ ክትትል በምናረግበት ሰዓት ይጠፋሉ። ይህንን ምንድን ነው ማድረግ ያለበት? ሁሉም በየቀበሌው ይቺ እንግዳ ልጅ ከየት ነው የመጣችው፣ ለምንድን ነው የመጣችው ብሎ ማጣራት አለበት። የዛ አካባቢ ሰው የሆነ ነገር ሲከሰት እዛው እያሉ ወይም ማታ የሚሆን ፖሊስ 24 ሰዓት ነው የሚሰራው 24 ሰዓት ስራ 24 ሰዓት ረፍት ነው፣ በቦታው ይተካል። በ24ቱ ሰዓት ውስጥ ማታም ከሆነ በማታ ቀንም ከሆነ በቀን መጠቆም ይቻላል። የኅብረተሰብ ክፍል ትምህርት መሰጠት አለበት ነው ምለው። ጠለፋ ደግሞ አሁን የድሮ ጠለፋ ነው የሚያስመስለው። አሁን በዚህ ሰዓት ማለት ነው ትምህርት ቤት ትሄዳለች። የጠለፋ ደላላ ደግሞ ከቤተሰብ ነው ይደልላሉ ለሕክምና ተብላ። አሁን በቅርቡ ራሱ አንድ ጠለፋ ሙከራ ነበር። አድናለች ልጅቷ። ቤተሰብ አባትየው ለአክስት ልጅ እኔ ስራ አለብኝ አሳክማትና አምጣ ብሎ ለአክስት ልጅ ይሰጣታል። የአክስት ልጅ ደግሞ ምን ያረጋል? ለጠላፊዎቹ ባጃጅ አዘጋጅተዋል። በዛ ባጃጅ ያስገባና ይችን ልጅ ሸኝቶ ይመለሳል። ከተመለሰ በኋላ አጋጣሚ ሆኖ ለሽንት ይቀመጡ ለሆነ ነገር በተቀመጡበት ከዙዋይ የሚመጣ በኩል አጎረዲ ገጠር አውጥተዋል። ወደ ኢላላ ገቢባ አውጥተው ገጠር አካባቢ ባጃጁ ሲመለስ ለሽንት ብለው ሲመካከሩ የሚያስገቡበትም ቤት ይመስለኛል። ሲመካከሩ ከዙዋይ የሚመጣ መኪና ታገኝና ኡኡ ብላ እየጮኸች ስትሮጥ ተደብድባለች፣ ተመታለች። ምን ብላለች? አጋጣሚ ዳኛ ነበረ፣ በዛ መኪና ውስጥ። ይቺ ልጅ ጥቃት ደርሶባታል። አቆም ይለዋል መኪናውን ማለት ነው። ታዴ ነበር አስቆመ። ልጅቷ መጣች፣ አርብ ቀን ያለፈው አርብ ገባች፣ ፖሊስ ደረሰች ማለት ነው። እስከዚህን ደረጃ ነው። ማንን ተደግፎ ነው? ቤተሰብን ተደግፎ ነው። ሴት ልጅ ላይ ጥቃት እየደረሰበት ያለው የሩቅ ዘመትን አይደለም። ያክስት ልጅ ማለት አስቡ። ይሄ መቆም አለበት። አሁንም በቃ ጠለፋ ይቁም ብሎ ሁሉም ህብረተሰብ ክፍል መስማማት መቻል አለበት። ፖሊስ ለብቻው፣ ፍርድ ቤት ለብቻው፣ አቃቤ ህግ ለብቻው፣ ሴቶችና ህጻናት ለብቻው የሚያመጣው ለውጥ ሊኖር አይችልም። ግን በውይይት መኖር አለበት ይሄ ቤት። በግዳጅ ተፈልጎ በግዳጅ የተወሰደች ሴትዮ ነገ ይሄ ትዳር ሆኖ ይቀጥላል ወይ? አይቀጥልም። ልጅ ልታረግዝ ትችላለች በማግስቱ አንድ አመት ሳይቆይ አንድ ልጅ ወልዳ ፍቺ ነው የምትጠይቀው። ይሄ መሆን የለበትም። እንደ ተማረ ሰው ህብረተሰቡን ገብተን ማስተማር አለብን ሁላችንም፣ በየትምህርት ቤቱ ፖሊሱም፣ ሌላውም፣ ትምህርቱም፣ ሌላውም ሴክተር በያገኘበት አጋጣሚ ማስተማር አለበት። ጠለፋ እንደ ድሮ ጠለፋ ነው በቃ። ድሮ አንዳንዴ ተስማምተውም ሄደው ሳይመቻቸው ሲቀር ጠለፋ ብለው ይመጡ ነበር ግን አሁን ላይ እየተከሰተ ያለው ትክክለኛው ጠለፋ እየሆነ ያለ ስለሆነ ትምህርት መሰጠት አለበት ያለ እድሜ ጋብቻ ያው ነው የምትጠለፈው ሴት አስራ ሶስት አስራ አራት ከዛ ወስደው ገጠር ነው የሚያሰቃዩት አንድ ንስራ የምትባል ልጅ ነበረች እንጆ ተማሪ ናት አጋጣሚ ስታጣ በቃ የምትወጣበትን አጋጣሚ ስትወጣ ሰርግ ደግሱልኝ ተስማምቻለሁ፣ አለች። ተስማምቻለሁ፣ ደግሱ፣ ቤተሰቦች ጋር ውሰደኝ፣ ከአንተ ጋር መኖር እፈልጋለሁ አለች። እድሜው አስራ አራት አመት ነው። እሺ ተብሎ ድግስ፣ ከሁለቱም በኩል ቤተሰቦቿንም ደግሱ አለች። የሱንም ቤተሰብ ተደገሰ። የሰርጉ ነገ ነው ሲባል፣ ድግስ ተደግሷል። ቤት ሊያስገባት ነው። ጸጉር የምሰራው ከተማ ነው፣ ከተማ ጸጉር ሳልሰራ ቬሎ ሳይ እንትን ሳልል አልገባም ትለዋለች። እሺ ይልና አንድ ሰው ራሱ ለራሱ ቀረና አንድ ሰው አንድ ሴትና ወንድ ሰጣትና ጸጉሯን ተሰርታ ቬሎዋን መርጣ እንድትሄድ ያረጋታል። ከዛ በኋላ ጸጉር የምሰራው የት ነው? ፖሊስ ጣቢያ ፊት ለፊት አለ የሆነ ጸጉር ቤት፣ እዛ ነው ደንበኛዬ፣ ናት እሷ ናት በደንብ የምችለው፣ እዛ ውሰዱኝ ትላለች። ይቺ ልጅ ብልጠቷን ተጠቅማ የምታመልጥበት ነገር ተጠቅማ ማለት ነው አለችና እስከዛ ድረስ ካመጡ በኋላ ጩኸት ነው የለቀቀችው። እዛ ገብታ ፖሊስ ጣቢያ ፊት ለፊት ነው ልጅቷን። አዳንን፣ ሁለቱን የመጡትን አስገባን፣ ተባባሪ በሚል እንትን አለ ማለት ነው። ልጅቷ ዛሬ ላይ ትምህርቷን ቀጥላለች። ቡታጀራ ሄዳ ቀጠለች፣ ሽምግልናውም ቆመ፣ ሰርጉም ቆመ፣ ወደ ትምህርት ቀጥላለች። ያ መዝገብ በክስ ሂደት ላይ አለ። ስለዚህ ልጆች እንደዛ አይነት ብልጠት ያገኛሉ። ብልጥ ያልሆኑት ደግሞ በቃ ከሆነ በኋላ ምን ሆናለሁ ብለው ሚኖሩ አሉ። ለእነዚህ ልጆች መድረስ መቻል አለብን። አድማጮች ከዝግጅቱ እንደተረዳችሁት ራሳቸው የአገር ሽማግሌዎቹ ያለውን ሁኔታ ከተረዱ በኋላ ከማህበረሰብ የተለያዩ አስተያየቶችን ከተቀበሉ በኋላ ልክ እንዳልሆነ አንዳንድ ነገሮች መስተካከል እንዳለባቸው ሀሳባቸውን ሲሰጡ አድምጣችኋል። በእናንተ አካባቢም እንደነዚህ አይነት ውይይቶች ቢደረጉ መልካም ነው ብለን እናስባለን። ፖፑሌሽን ሚዲያ ሴንተር ኢትዮጵያ እንደነዚህ አይነት ውይይቶችን በማድረግ በማህበረሰብ ውስጥ የሚታዩ እንደ ጠለፋ፣ የሴት ልጅ ግርዛት እና የመሳሰሉ ጎጂ ልማዳዊ ድርጊቶች እንዲቆሙ እንደነዚህ አይነት ውይይቶችን ያደርጋል። እናንተም በአካባቢያችሁ እንደነዚህ አይነት ውይይቶች እንዲበረከቱ በማድረግ ጎጂ ልማዳዊ ድርጊቶችን ለመከላከል እንድትሰሩ እንጠይቃለን። ፕሮግራማችን በዚህ አላበቃም። ቀጣዩ የንጋት ሕልም የሬዲዮ ድራማችን ክፍል 11 ነው። ወደ ድራማው እንለፍ። ዘይት ምን ሆነች? ነው፣ ምን ሆንኩ? ሌላ ጊዜ ቅዳሜ እናውዳል ነበር ልብስ ምናጥበው። ይ ርብቃ ይህ እኮ የኔ ትእዛዝ አይደለም። ታዲያ እማየና ትጣቦ ያለችው እትዬ ጀንበር ከሆነች እንታዘዛለን። ከትምህርት ቤት መተን ልብስ ማጠብ ሲያስጠላ። እኔ ም እኮ እንደ አንቺው ትምህርት ቤት ውዬ ነው የመጣሁት። ርብቃ ምን ያልኩሽ? ታዲያ እኔም ደክሞኛል ለማለት ነው። እሴት እኔ ገና ወጥ ሰራለሁ። ሳሙናውን ወዲ በውና ተሎ አጥበን እንጨርስ። እሺ እንኪ ያሽ አንቺ አጭበርባሪ፣ የራስሽን ልብስ ብቻ ነው ያመጣሽው። አረ አይደለም እማዬ፣ ይሄ ባንሶላ ስራ የሰጠችኝን ነው። እስቲ ይሄኔ ብቻ ነው። ይኸው የማዬ ቀሚሶች ያንቺ ነት እየጀመረ ብቻ ነው። ከመቼ ወዲህ የሁለታችሁ ሁለታችሁ ብቻ የሚታጠበው? አጎቴ የቆሸሸ ልብስ የለውም? እውነትም። ቆይ እስቲ ልጠይቃት። ተይው፣ ሴት የተሰጠንን ማጠብ እንጀምርና ከቤት ብቅ ካለች እንጠይቃት። እንዴት ዋላችሁ የእኔ ሸጋ ልጆች? ደህና ዋልክ አጎቴ? አባዬ መጽሐፍን ገዛልኝ። ይቅርታ ሴትዬ ረሳሁት፣ ነገ ገዛልሻለሁ። ልብስ ልታጥብ ነው። ነዋይ መጥተዋል እንዴ? ጀምበር፣ እነዚህ ልጆች ትምህርት ውለው መጥተው ልብስ አጠባ መግባት አለባቸው። ብዙ አይደለም እኮ። ና ይልቅ ወደ ቤት። በሉ ልጆች አንሱት፣ ሌላ ቀን ተዋቸው። አልኩህ እኮ ና አሁን ወደ ቤት። ጀምበር፣ ልጆቹ አግብተው ሄደው እስኪገላገሉች ድረስ እረፍት አትሰጫቸውም ማለት ነው። ለምን ትቆጣለህ ነው? ወይ ደግ አደረግሽ ብዬ ላጨብጭብልሽ። አሁንም አትቆጣ ናግባ ያልኩ በእነሱ ፊት መናገር ስለሌለብኝ ነው። ምኑን ነው የምትናገሩ? ልብስ ጠቡ ያልኩበትን ምክንያት። አሁንስ አንቺ ጤናም ያለሽ አልመሰለኝም። እኔና እሴት ወደ ገጠር መሄድ የለብንም። ገጠር ምክንያት? ኧረ ተው ነው ወይ እንዴ! ከገሊላ ጋር ተነጋግራችሁ ጨርሳችሁ እንዳዲስ ትጠይቀኛለህ? ከገሊላ ጋር ገጠር እንደምትሄዱ መች? እሴትን እዚሁ ከተማ ልናስገርዛት አንችልም? አሁን ገባኝ። እኔና ሴት ቅያሬ የምንይዘውን ልብስ ነው እጠቡ ብዬ የሰጠኋቸው። ቢሆንስ? ራስሽ ለቅለቅ ብታደርጊው ትሟሚ ያለሽ እንጂ እኔ ለስንቱ ነገር ልድረስ ነው? አይ በቃ እሺ፣ አትጩ። ይሄ ለመሆኑ ከሴት ጋር ተነጋገራችሁ? ከሴት ጋር ባለፈው ከገሊላ ጋር ስናወራ አንቺና እሷ እንደምታሳምኗት ትነግራኝ ነበር። ልናስገርዛት እንደሆነ ማለት ነው? አዎና፣ ጀንበር። እዚህ ሆነን ምንም ትንፍሽ አንልም፣ ጀንበር እዚህ ካወቀች ከጓደኞቿ ጋር ልታወራ ትችላለች። በዚያ ላይ እዚህ ከተማ ሴትን ልጅ ማስገረዝ እንደቆመ ነው የሚታወቀው። ባለፈው እኮ አንቺ ነሽ ሁሉም ሴት ልጁን ደብቆ ያስገርዛል ያልሽኝ። ስለዚህ እኛም ደብቀን ነው ማድረግ ያለብን። እዚህ ከተማ ውስጥ ከሆነ ወሬ ይሰማል። ልጁን ደብቆ ያስገረዘ ሁሉ ሊጠቁምብን ይችላል። ጀንበር፣ ልጃችንንም ከምናሰቃይ ሌላ ጣጣ ውስጥም ከምንገባ ይቅር ልትል ነው? አይሻልም ከዚያስ ጋብቻዋስ ቆይ ጋብቻዋ ይቅር እሺ መች ነው ወደ ገጠር ለመሄድ ያሰባችሁት ወይ ከሁለት ቀን በኋላ አንቺና ሴት ብቻ ናችሁ የምትሄዱት እዚያ ከደረሳችሁ በኋላ ልታስቸግር ትችላለች ገሊላ አብራን ትሄዳለች አታስብ ይልቅ ሴትን ይዘን ወደ ገጠር መሄዳችንን ማንም ሰው ማወቅ የለበትም እንዴት ነው የማይታወቀው ጀንበር እሴት እኮ ከትምህርት ቤት ቀርታ ነው የምትሄደው። ለቀረችበት ሌላ ምክንያት መስጠት እንችላለን። በተለይ ርብቃን ማስጠንቀቅ አለብን ስለ መሄዳችን ለጓደኞቻቸው እንዳታወራ ለማንም ሰው